የአፍሪካ ኢኮኖሚክ ኮሚሽን በአውሮፓውያኑ 2024 ያወጣው መረጃ እንደሚያሳየው ከሆነ የአፍሪካ ሀገራት የእርስ በርስ የምርት ግብይታቸውን ከ15 በመቶ የዘለለ አይደለም። ይህም ከሌሎች ዓለም ሀገራት ጋር ሲነጻጸር ደካማ የሚባል የንግድ ልውውጥ ነው። የአፍሪካ የእርስ በርስ ንግድ ልውውጡ ከ15 በመቶ የሚዘላ አይደለም። አብዛኛው ከአፍሪካ ውጭ ካሉ አህጉራት፣ ክፍለ ዓለማት ጋር ነው ንግድ ልውውጥ ብናደርገው ና እርስ በርስ ያለን ትስስር በጣም ዝቅተኛ ስለሆነ አፍሪካ እንደ አህጉር መጠቀም ያለባትን ሪሶርስ በንግድ እንቅስቃሴ በኩል በህዝብ ለህዝብ ግንኙነት በኩል በጣም ጠንካራ የሆነ ትስስር ባለመፍጠሯ መድረስ የሚገባት ደረጃ ላይ አልደረሰች ነው። ለዚህም እንደ ችግር ከሚነሱ ጉዳዮች መካከል አንዱ አህጉሪቱ በሎጂስቲክ የተሳሰረች አለመሆኗ አንዱ ነው። ሌላው በአህጉሪቱ ከአንድ ሀገር ወደ ሌላ ሀገር ለመነገድ ከፍተኛ የሆነ ቀረጥ የሚጣል በመሆኑ ነው ታዲያ የአፍሪካ ሀገራት ነጻ የንግድ ቀጠና ስምምነት መጋቢት ወር 2010 ዓ ም ሲፈርሙ ይህን ችግር ይፈታል በሚል ነው በተለይ የሀገራቱን የንግድ ትስስር ይበልጥ በማሳደግ የዜጎች ህይወት ላይ ተጨባጭ ለውጥ እንደሚያመጣ ይታመናል ይህ ታዲያ ለነጋዴው ምን እድል ይዞ ይመጣል 97 በመቶ የሚሆኑትን ፕሮዳክቶች የትኛውም የአፍሪካ ሀገር ላይ በዚህ ስምምነት ውስጥ የገቡ የአፍሪካ ሀገራት አሉ ወደ 54 ከኤርትራ ውጭ ማለት ነው ስለዚህ በእነዚህ መዳረሻዎች ቦታዎች ውስጥ በርካታ የሆኑ አማራጮች ይኖሯቸዋል ማለት ነው። ፕሮዳክታቸውን፣ አገልግሎታቸውን እና የተለያዩ ግብይቶችን ለመፈጸም የተለያዩ አማራጮች ይኖሯቸዋል። ሁለተኛ እነዚህን አማራጮች በሚፈጥሩት እድል ጥሬቃ ኢቨንት ዲውቲ ፍሪ ነው። ከአፍሪካ ሀገራት የሚገቡት ማለት ነው። ስለዚህ ጥሬ ዕቃ ኢምፖርት ለማድረግ እና ነጋዴዎች ወይም ደግሞ ዶሜስቲክሊ የሚያመርቱ አምራቾች የተለያዩ አማራጮችን ለማግኘት ያስችላችኋል ማለት ነው። ሀገራት የመሰረተ ልማት እንዲሁም ማህበራዊ ግልጋሎቶችን የሚሰጡ ተቋማትን ለመገንባት የሚያስችሉ ከገቢ ምርት ላይ በሚሰበስቡት ቀረጥ ነው። ይህ ለአፍሪካ ነጻ የንግድ ቀጠና ትስስር ታዲያ ቀረጥን በሂደት ነጻ ማድረጉ የሀገራቱ ገቢ የሚቀንሰው መሆኑን እንደ ስጋት የሚነሳ ነው። ከገቢ ንግድ የምናገኘውን ታሪፍ ገቢ እናጣለን የሚል ነው አንደኛው። ያ ደግሞ ያው ስምምነቱ በኢትዮጵያ ሊስ ዲቨሎፒንግ ካንትሪ ስለሆነች በአስራ ሶስት አመት ውስጥ ዜሮ ይሆናል ከአፍሪካ የምናመጣው እያንዳንዱ ፕሮዳክት ላይ ምንም ታሪፍ አይኖርም የሚል ነው። ኦንሊ ሶስት ፐርሰንት ብቻ ሴንሴቲቭ የሆኑ ፕሮዳክቶችን ከነሱ በስተቀር ሌላው ፕሮዳክት ሁሉ ታሪፍ አይጣልበትም ነው ያ፣ ያው የገቢ ንግድ ከገቢ ንግድ የምናገኘው ታሪፍ ላይ ተጽዕኖ ሊኖረው ይችላል። 97 ፐርሰንት የሚሆን ታሪፍ ላይ በ13 ወይ በ14ት ውስጥ ዜሮ ማደርግ ከሆነ ገቢ ምን ላይ ይሆናል? ቢኮዝ እንደ መንግስት ብዙ ኢንፍራስትራክቸር መገንባት አለበት፣ ብዙ ኮሚትመንት አለበት፣ ገቢ ማግኘት አለበትና ና የከስተምስ ገቢ ላይ ይቀንስብኛል የሚል ስጋት አለ። ክሊር የሆነ ስጋት ማለት ነው። ስለዚህ ይህ ስጋት የኤፍሲኤፍቲ ሴክሬታሪየትም ይረዳዋል፣ የአፍሪካ ዩኒየን ይረዳዋል፣ መንግስታት ይረዱታል፣ የኛ መንግስት ይረዳዋል። ባለሙያዎችም ኢትዮጵያ በአፍሪካ ሀገራት ላይ የንግድ ትስስር ዝቅተኛ የሚባል ነው። ለአብነት እንደ ኤውሮፓውያን አቆጣጠር 2023 ከአፍሪካ ሀገራት ኢትዮጵያ ያስገባችው ምርት 9.6 በመቶ ሲሆን የምትልከው ደግሞ 14 በመቶ ነው። ይህ የአፍሪካ ነፃ የንግድ ቀጠናዊ ትስስር ሲተገበር ግን ከዚህ በተሻለ የንግድ ልውውጥ ይኖራል። ታዲያ ኢትዮጵያ በገቢ ንግዷ የምታገኘው ገቢ ቢቀንስም በምን ታካክስ? ይህን ኮምፐንሴት የምናደርገው? የንግድ እንቅስቃሴያችን በማስፋፋት ሌሎች የታክስ አይነቶች አሉ። ስለዚህ ከሌሎች የታክስ አይነቶች መሰብሰብ የሚቻል ሌሎች የስራ እድሎች እንፈጥራለን ነው። ከሌሎች የስራ እድሎች የምናገኘው ገቢ አለ። እንደ ሀገር የምንጠቀመው ጥቅም አለ። ብዙ ፕሮዳክቶችን ኤክስፖርት እናደርጋለን ነው። ከኤክስፖርት የምናገኘው ገቢ አለ። ስለዚህ በዛ ኮምፖሴት ይደረጋል እና ከኮምፖሴሽኑን በላይ ኮምፖሴትም ከማድረግ አልፎ ፖዚቲቭ የሆነ ኢምፓክት ይኖረዋል ተብሎ ነው የሚታሰበው። ወደ ኬንያ የምንልከው ወደ ሳውዝ አፍሪካ የምንልከው ፕሮዳክቶቻችን ላይ አሁን በተመሳሳይ እኛ እንደምናደርገው የገቢ ንግድ ታሪፍ አይጣልብንም። ስለዚህ ያንን ኤክስፕሎይት ለማድረግ በደንብ ተዘጋጅተንና ካፓሲቲ ቢውልድ አድርገን እንደተባለውም ደግሞ የኳሊቲና የስታንዳርድ ችግሮቻችንን ቀርፈን ኤክስፖርት በማድረግ የተሻለ በዛ በኩል ደግሞ ኮምፐንሴት ማድረግ እንችላለን ነው። ኢትዮጵያ በአፍሪካ ሀገራት የተፈጠረውን ሰፊ የገበያ ዕድል ከተጠቀመች ብዙ ልታተርፍ ትችላለች። ታዲያ አምራቹ፣ ነጋዴው፣ መንግስት ለዚህ መዘጋጀት ይኖርባቸዋል።